አሉ አምላክ አሜን ጥቅም ሰራት ነጭቀን ዳግመኛ የቁስጥንጥንያ ንጉሥ የቴዎዶስዮስ ልጅ ቅዱስ ገብረ ክርስቶስ የረፍቱ መታሰቢያ በዓል ነው። ይህም ቴዎዶስዮስ እግዚአብሔርን ይፈራ ነበር። ሚስቱን በጎ የምትሰራ እግዚአብሔርን ስሟም መርኬዛ ይባላል። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌምም ሄደው ስለ ተንተሳሉ ቸር መሐሪ ወደሆነ እግዚአብሔርን ለመኑ። እርሱም ልመናቸው ተቀብሎ ይህም ያማረ ልጅ ሰጣቸው። ስሙንም አብደል መሲህ ብለው ሰየሙት። ትርጓሜው ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የስጋዊ ትምህርት አስተማሩት። አድርጎ በጎል መሰንዲየት የሮሚዮን ንጉሥ ልጅ አጭተው እንደ ሥርዓቱ አጋቡት። ከለሊቱ እኩሌታ በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራ የተገባ እጇን ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን

ኢየሱስ ክርስቶስን ልንከተለው እሄዳለሁ የአባት የመንግስት መሃላት ነውና አንቺም መሃላሽን አስቢ አላት ያን ጊዜ ማለዋ መስራ ዝም አለች ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ ወደ ባህርን ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ የአንድ ዓመት መንገድ ወደሚሆን አርማንያ እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት አለ ብለው ጠየቋት። እርሷን እንዲህ አለቻቸው በሌሊቱ ደኔ ገባ መሃላን አማለኝ ከኔም ጋር ቃል ኪዳን አደረገ። ራሴን ስሞይም ከኔ ዘንድ ወጣ። እኔም እያለቀሶ ብቻን አደረገ። ነገሯን ሰምተው ወድቀው በመጮኽ ካልመላፍ ልቅሶን አለቀሱ። በዚያችን ጊዜ በአጎሮች ውስጥ ሁሉ ልጁን ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሡ አምስት መቶ አገልጋዮቹን ላከ ዕድዎችና ለምስኪኖችም ምጽዋት አድርገው የሚሰጧቸውን ብዙ ገንዘብ ሰጣቸው። ገብረ ክርስቶስ ግን በመሄዳችን በቅድስት ድንግል ማርያም ስም በአርመንያ አገር በተሰራች አንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸው ሁለቱ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለዶችም ምጽዋትን ሰጡ። እርሱም ከዶች ጋር ምጽዋትን ተቀበለ። በዚያም አስራ አምስት ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጠችለት።

ይችላል ምን ገለጥ አሁንም ወደሚሻለኝ። ይህንንም ብሎ የመቤታችን ስራን ተሳኖ በሌሊት ወጥቶ ወደ ባህሩ ወደብ ደረሰ። ወደ ለሀገርም ልሄድ ወደ በመርከብ ተሳፈረ። ነገር ግን በእግዚአብሔር ፍቃድ ከአባቷ ጋር ደረሰ። የአባቱንና እናቱን በሮች እየናቁትና እየሰጀቦች በአባቱ ደጅ አስራ አምስት አመት ኖረ። ሲገቡና ሰዎቹን ሸፍተው እንዲያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጭትና ድስትም አጥ በላዩ ደሞደበታል። ውሾች እንድናከሱበትና እንዲበሉት የሥጋ ትርፍራፊ ደሞበታል። ውሾች ግን ቁስሉን ይልሱለት ነበር። እንደዚህም አብስሮ አሰቃየት። ከዚህም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ ጌታዬ ኢየሱስ ክርስቶስ ወይ ለአባቴና ለናቴ ባሮች በደል እንዳይሆንባቸው፣ ወደ አንተ ውሰደኝ። በዚያን ጊዜ ክድ ግበውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያ እንደሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ መገዱን ከመጀመሪያው እስከ

ታላቅ ጆትም ሆነ መሪር ልቅሶንም አለቀሱ። አክብረውም ቀበሩት። በቃብሩ በሽተኞች ሁሉ በመፈወስ ድንቆች ሆኑ። ብዙ ታምራትን የሚያደርግ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱን ከእኛ ጋር ትምር ለዘላለሙ አሜን። ሰላም ለገብረ ክርስቶስ ንዛንዴ

የሆኑትን ቅዱሳን የእግዚአብሔር አገልጋዮችን ወደ ኢትዮጵያ አገር እስካደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደበዳቦ ተራራ ላይ ወጣ። በዚያም እሱ የሆነ ተጋድሎውን ፈጸመ። ክብር ይግባውና ከጌታችን ኢየሱስ ክርስቶስም ስሙን ለሚጠራ መታሰቢውን በሚያደርግ ቃል ኪዳን ተቀበለ። ከመምህሩ ካባ ባቅቢስ ዘንድ እንደ ተማረ ለልጆቹ መነኮሳት ስራተ ማኅበርን ሰራላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ኤኖክና እንደ ኤልያስ ከሞት ደስ ተሰወረ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ሳት ሰውለት ይማረን ወረፈቱ ከእኛ ጋር ትኑር ለዘላለሙ አሜን ሰላም ለዘንኪያ ዘተሰብ የማረጋዊ እስመ ሁረቱ ለበጥበብ ወፍናዊ ልባዊ ምስሌው ህወረ ዘላሉ ህላዊ ሳ ሳ